ስሙ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙር ዳዊት 25 የዳዊት መዝሙር። አቤቱ እኔ በየዋህነቴ እኖራለሁና ፍረድልኝ፣ እንዳልደክምም በእግዚአብሔር አመንኩ። አቤቱ ፈትነኝ፣ መርምረኝም ኩላሊቴንና ልቤን ፈትን። ምሕረትህ በዓይኔ ፊት ነው፣ ለማዳንህ ደስ አለኝ። በከንቱ ሸንጎ አልተቀመጥኩም ከአመፀኞቹም ጋር አልገባሁ። የክፎችን ማህበር ጠላሁ፣ ከዳተኞች ጋር አልቀመጥ። እጆችን በንጽሕና አጥባለሁ፣ አቤቱ መሠዊያህን እዞራለሁ። የምስጋናህን ቃል እሰማ ዘንድ ተአምራትህንም ሁሉ እነግር ዘንድ፣ አቤቱ የቤትህን ጌጥ የክብርህንም ማደሪያ ቦታ ወደዱ። ከኃጢአተኞች ጋር ነፍሴን፣ ከደም ሰዎችም ጋር ሕይወቴን አትጣላት። በእጃቸው ተንኮል አለባቸው፣ ቀኛቸውም መማለጃን ተሞልታል። እኔ ግን በየዋህነቴ ይኖራለሁ አቤቱ አድነኝ፣ ይቅርም በለኝ እግሮቼን በቅንነት ቆመዋልና፣ አቤቱ በማኅበር አመሰግናለሁ። አሜን። መዝሙረ ዳዊት 26። ሳይቀባ የዳዊት መዝሙር እግዚአብሔር ያበራልኛል ያድነኛልም፣ ምን ያስፈራኛል? እግዚአብሔር የሕይወቴ መታመኛዋ ነው፣ ምን ያስደንግጠኛል? ክፎች ሥጋዬን ይበሉ ዘንድ በቀረቡ ጊዜ የሚያሰቃዩኝ እነዚያ ጠላቶቼ ደከሙ ወደቁም። ሰራዊትም ቢጠላይ ልቤ አይፈራብኝም። ሰራዊትም ቢከበኝ በእርሱ እታመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ ለቤተ መቅደሱ ማገለግል ዘንድ። በመከራዬ ቀን በድንኳን ይሸሽጎኛል፣ በድንኳኑን መሸሸጊያ ሰውሮኛል፣ በዓለትም ላይ ከፍ ከፍ አድርጎኛልና። እነሆ አሁን እግዚአብሔር በጠላቶቼ ላይ ራሱን ከፍ ከፍ አደረገ። ዞሩ። በድንኳኑ መስዋዕትን ሰዋሁ፣ እልል አልሁለት እግዚአብሔርን አመሰግናለሁ ዘምርለትም አለሁ። አቤቱ ወደ አንተ የጮህኩትን ቃሌን ስማኝ፣ ማረኝ አድምጠኝም። ልቤን አንተ አለ ፊትህን ፈለጉ። አቤቱ ፊትህን ሻለው፣ ፊትህን ከኔ አትመልስ፣ ተቆጥተ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝም። አምላኬና መድኃኒቴ ሆይ ቸል አትበለኝ። አባቴና እናቴ ጥለውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለሚያስጨንቁኝ ፈቃድ አትስጠኝ፣ የዓመፀኛ ምስክሮች ተነስቶብኛልና፣ ሐሰትም የአመፃ ራስ ነው። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህንም አጽና፣ እግዚአብሔርንም ተስፋ አድርግ። አሜን። መዝሙረ ዳዊት 27። የዳዊት መዝሙር። አቤቱ አምላኬ ሆይ ወዳንተ ጮህኩ፣ ቸልም አትበለኝ። ቸልም ብትለኝ ግን ወደ ጉድጓድ እንደሚወርድ እሆናለሁ። በቤተ መቅደስህ እጆችን ባነሳው ጊዜ ወደ አንተ የጮኹትን የልመናዬን ቃል ስማ። ከኃጥኣን ጋር ነፍሴን አትውሰዳት ክፋትን በልባቸው እያለ ከባልንጀራቸውም ጋር ሰላምን ከሚናገሩ አመጽ አድራጊዎችም ጋር አትጣለኝ። እንደ ሥራቸውና እንደ ሐሳባቸው ክፋት ስጣቸው፣ እንደ እጃቸውም ስራ ክፈላቸው፣ ፍዳቸውን በራሳቸው ላይ መልስ። ወደ እግዚአብሔር ስራ ወደ እጆቹም ተግባር አላሰቦምና፣ አፍርሳቸው አትስራቸው። የልመናይን ቃል ሰምቶኛልና፣ እግዚአብሔር ይመስገን። እግዚአብሔር ረዳቴና መታመኛዬ ነው። ልቤ ወደ እርሱ ታመነ፣ እርሱም ይረዳኛል። ሥጋዬም ለመለመ፣ ተቅጀም አምነዋል። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለመሲሑ የመድኃኒቱ መታመኛ ነው። ሕዝብህን አደን፣ ረስትህንም ባርግ፣ ጠብቃቸው፣ ለዘላለም ከፍ ከፍ አድርጋቸው። አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን።